ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ 45ኛው የጉሚ በለል የውይይት መድረክ እየተካሄደ ነው። የውይይት መድረኩ የፊታችን ቅዳሜና እሁድ በአዲስ አበባ ሆረ ፊንፊኔ እና ሆረ ሀርሰዲ በቢሾፍቱ በሚከበረው የኢሬቻ በዓል ላይ ትኩረትን አድርጎ እየመከረ ይገኛል። በዓሉ ላይ ትኩረቱን ባደረገው በዛሬው የውይይት መድረክ ላይ በተለያዩ ምሁራን ጥናታዊ ጽሑፎች ቀርበው ውይይት እየተካሄደባቸው ይገኛል። መድረኩን የተከታተለው ባልደረባችን መራኦል ከድር ደግሞ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። መራኦል እንደምን ውላላችሁ። በመድረኩ ምን ምን ሀሳቦች ተነሱ የሚለውን ጠቅለል አርገህ ብት ነግረን አመሰግናለሁ ምንችል ይችል አርባ አምስተኛው የጉሚ በለል የውይይት መድረክ በሳምንቱ መጨረሻ የሚከበረውን የኢሬቻ ፌስቲቫል ምክንያት በማድረግ በዚሁ በክብረ ባሉ ወይም ደግሞ በፌስቲቫሉ ላይ ውይይት እያደረገ ይገኛል። ይህ የውይይት መድረክ ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ እየተካሄደ የሚገኝ ሲሆን በኢሬቻ ምንነት፣ በኢሬቻ አላማና ኢሬቻ ለኢትዮጵያ ማንሰራራት ስላለው ፋይዳዎች ጥናታዊ ጽሁፎች ቀርበው ውይይት እየተደረገ ነው የሚገኘው። አሁንም ጥናታዊ ጽሁፉን ያቀረቡት ዶክተር መሐመድ ነሞ ናቸው። እንደሚታወቀው ዶክተር መሐመድ ደግሞ በኦሮሞ ማህበረሰብ ባህልና ታሪክ ላይ በርካታ የምርምር ስራዎችን ያከናወኑ ምሁር ሲሆኑ አሁን ላይ በአርሲ ዩኒቨርሲቲ መምህር ናቸው። እርሳቸው በዋናነት በጥናታዊ ጽሁፋቸው እንግዲህ በተለይም ኢሬቻ ለኢትዮጵያ ማንሰራራት ስላለው አበርክቶ በማህበራዊ በኢኮኖሚያዊ ና በፖለቲካ ሴክተሮች ወይም ደግሞ ዘርፎች ላይ በመከፋፈል ግልጽ በሆነ መንገድ ጥናታዊ ጽሁፉን ለመድረኩ ተሳታፊዎች አቅርበዋል ማለት ነው። እንግዲህ ዶክተር መሐመድ ነሞ ኢሬቻን በተለይም ደግሞ የኢሬቻን ምንነት ሲገልጹ ኢሬቻ ስጋን ለብሶ እንዲሁም ደግሞ ገዘፍ ነስቶ የሚንቀሳቀስ የገዳ ስርዓት መሆኑን ጠቅሰዋል ማለት ነው። ኢሬቻም እንደሚታወቀው ከገዳ ስርዓት ሰበዞች መካከል አንዱ ነው። በተለይም ደግሞ የገዳ ስርዓት ለሰው ልጅና ለተፈጥሮ ያለውን ፍልስፍና እንዲሁም ደግሞ ያለውን አክብሮት በተግባር የሚታይበት እንዲሁም ደግሞ የሚንጸባረቅበት ነው ማለት ነው። እንግዲህ የዶክተር መሐመድ ነሞ ጥናታዊ ጽሁፍ ኢሬቻ በተለይም ደግሞ በማህበራዊ ዘርፍ ያለውን አበርክቶ ሲገልጽ በተለይም የኦሮሞ ማህበረሰብ ባህሉን፣ ማንነቱን የሚያንጸባርቅበት መድረክ መሆኑን የወንድማማችነትና የአብሮነት እንዲሁም ደግሞ የእርቅ የምስጋና ይሄ የእርቅ የሚሰበክበት የምስጋና በዓል መሆኑንም እንዲሁም አንስተዋል ማለት ነው። ከዛ ባለፈ እንግዲህ የኦሮሞ ማህበረሰብን ከኢትዮጵያ ህዝቦች ጋር ያለውን ለአዝማናት የዘለቀውን ትስስር ይበልጥ የሚያጠናክርበት መሆኑን አንስተዋል ማለት ነው። ከዛ ባለፈ መታወቂያ ያለንን ወዳጅነትም እንዲሁ ማጠናከሪያ መድረክ ነው። በህዝቦች መካከልም እንግዲህ መተማመንን የሚፈጥር ነው። በርካታ በሚሊዮን የሚቆጠሩ ህዝቦች ከአራቱም የሀገሪቱ ማዕዘናት ተንቀሳቅሰው ወደ አዲስ አበባ ወይም ደግሞ ህረ ፊንፊኔ እንዲሁም ደግሞ ወደ ቢሾፍቱ ከተሞች መጥተው ይህንን የአደባባይ ፌስቲቫል ተሳትፎ ሲሄዱ በህዝቦች መካከል የሚፈጥረው መተማመን ከፍተኛ መሆኑ እንዲሁም የሚታወቅ ነው ማለት ነው። ይህም እንግዲህ በዶክተር መሀመድ ነሞ ጥናታዊ ጽሁፎች ላይ የኢሬቻ በማህበራዊ ሴክተር ወይም ደግሞ ዘርፍ ያለውን አበርክቶ ካሉት በርካታ ፋይዳዎች ወይም ደግሞ አበርክቶች መካከል ጥቂቶቹን ያነሱበት ነው። በተለይም ደግሞ እሬቻ ባለፉት ጥቂት ዓመታት የመጽናት በጋራ የመቆም እንዲሁም ደግሞ የሀገር ማንሰራራት ምልክት እየሆነ መምጣቱን አንስተው ለዚህ ማሳያ የሚሆኑ ነጥቦችን ሲያነቱ በተለይም ደግሞ በቅርቡ ተጠናቆ የሆነውን የህዳሴ ግድብ ከዛ ባለፈ የኦሮሞ ማህበረሰብ ባህል እድገት ዳግም ማንሰራራት፣ ለኦሮሞ ማህበረሰብ ባህል ህዳሴ መሆን እንዲሁም ደግሞ የኦሮሞ ማህበረሰብ ወደ ቀደመ ባህሉ እየተመለሰ መምጣቱን በማሳያነት አንስተዋል። ከዛ ባለፈ የብሔራዊ ማንነትና የጋራ ትርክት ግንባታ ሂደትንም እንዲሁ በተለይም ደግሞ የእሬቻ የመጽናት በጋራ የመቆምና የማንሰራራት ምልክት እየሆነ ስለ መምጣቱ ማሳያ አድርገው አንስተዋል ማለት ነው። እነዚህ በማህበራዊ ዘርፎ የተጠቀሱ ነጥቦች በተለይም ደግሞ በተግባር ባለፉት አመታት ወይም ደግሞ ለዘመናት በተግባር የተገለጠና የተረጋገጠ መሆኑን ወደፊትም ደግሞ የሚረጋገጥና በተጨባጭ የሚታይ መሆኑን እንዲሁ አንስተዋል ማለት ነው። ከዛ መቀጠል እንግዲህ ኢሬቻ በተለይም በፖለቲካው መስክ ያለውን እንደምታ እንዲሁ ጥናታቸው ይዳስሳል። የተረጋጋ ሀገርና መንግስትን ለመፍጠር ይህንን ለማስቀጠልና ለማጽናት ከዛ ባለፈ ደግሞ ለሀገር ማንሰራራት መሰረት ወይም ደግሞ አውድ የሆኑ ነጥቦችን ለመገንባት ከዚህም ውስጥ እንግዲህ የበቃ ማህበረሰብን ከመብቃትን ባለፈ ደግሞ በሀገር ግንባታ ሂደት ውስጥ የነቃ ተሳትፎ የሚያደርግ ህዝብን ወይም ደግሞ ማህበረሰብን ለመፍጠር አላማ ወይም ደግሞ ቪዥን ያለው አመራር ህዝቡን የሚረዳ አመራር ለመፍጠር ከዛ ባለፈ ደግሞ እነዚህን አቀናይቶ መምራት የሚችል ተቋማትን ለመፍጠር

የሚጠቅም መሆኑን አንስተዋል ማለት ነው። ከዛ ባለፈ እንግዲህ የጋራ ራይን በአንድነትና በጋራ በመቆም ለማረጋገጥም እንዲሁ እርቻ ሌላው ማሳያ መሆኑን አንስተዋል። የራስ ማንነትንም እንዲሁ በማጉላት ለሌሎች በማስተዋወቅ በሌሎች ውስጥ ለማስረጽ ወይም ለሶፍት ፓወር ወይም ደግሞ ለገር ኃይልም እርቻ ትልቅ አበርክቶ ያለው መሆኑን የዶክተር መሐመድ ነሞ ጥናታዊ ጽሑፍ ይገልጻል ማለት ነው። ከዛ ባለፈ በህዝብና በመንግስት መካከልም እንግዲህ የተግባቦት የዓላማን ለመረዳት ለጋራ ዓላማ ለብሔራዊ ጥቅም በጋራ ለመቆም እንዲሁ መሰረት የሚጥል መሆኑ አስተዋል። ከዛ ባለፈ በኢሬቻ በኢኮኖሚ መስክ ያለውንም አበርክቶ እንዲሁ ዘርዝረው አቅርበዋል ማለት ነው። ከዛ ኢሬቻ እንግዲህ የሰው ኃይልና የህዝብን እውቀትን እንዲሁ አስተባብሮ ለመጠቀም ትልቅ አቅም የሚፈጥር መሆኑ፣ ለቱሪዝምም ትልቅ አበርክቶ ያለው መሆኑ አስተዋል። ይህንንም በማሳያነት እንግዲህ ሲያነሱ አንድ ሰው ካለበት አካባቢ ተንቀሳቅሶ 24 ሰዓታትን ያህል ከቆየ እንደ ቱሪስት የሚቆጠር ነው። ኢሬቻ ደግሞ ከዋዜማው ጀምሮ ለተከታታይ ሶስት ቀናት የሚከበር ባህል እንደመሆኑ ከዚህ በፊት የነበሩ በኢሬቻ ላይ የነበሩ የተሳታፊ ቁጥርን እንዲሁ በማንሳት 5 ሚሊዮን ፕላስ ወይም ደግሞ ከ5 ሚሊዮን በላይ ህዝብ እዚህ የአደባባይ ፌስቲቫል ይሳተፋል ተብሎ ነው የሚታሰበው። ይህ ህዝብ ከያለበት አካባቢ ተንቀሳቅሶ ሲመጣ ትራንስፖርቴሽንና ሌሎችንም አገልግሎቶችን ሲጠቀም ይህንን አገልግሎት የሚሰጡ ድርጅቶች፣ ተቋማት ከዚህ የኢኮኖሚ ትርፋቶች ተጠቃሚ እንደሚሆኑ፣ ከተሞችም ጭምር ለእድገታቸው ትልቅ መሰረት እንደሚሆን፣ የቱሪዝም ስበት ማዕከልነታቸውን እንዲሁ የሚያሳድግ መሆኑን አንስቷል። ከዛ ባለፈ ደግሞ የገዳ ቱሪዝም እድገት ምግሌ ትልቅ አበርክቶ ያለ ነው። ገዳ በስሩ በርካታ ሰበዞች አሉት እነዚህ የቱሪዝም መስህብ እንዲሆኑ የቱሪዝም ስህበት ማዕከል እንዲሆኑ በቱሪስቶች ዘንድ ተፈላጊነታቸው እንዲጨምር ከዛ ባለፈ ደግሞ በዓለም አቀፍ ደረጃ ለቱሪስቶች ወይም ደግሞ የቱሪዝም መስህብ እንዲሆኑ እነዚህን የገዳ ስርዓት አካሎችን ለመሸጥ ትልቅ አበርክቶ እንደሚኖሩ አንስቷል። በመጨረሻም እንግዲህ ዶክተር ማህመድ ነሞ ኢሬቻ በተፈጥሮ ጥበቃ ረገድ የሚኖኖርን አበርክቶ እንዲሁ አንስተዋል። ኢሬቻ በተለይም ደግሞ ለተፈጥሮና ለሰው ልጆች ትልቅ ፍልስፍና ያለው ነው። ረቂቅ የሆነ ፍልስፍና ያለው ስርዓት ነው። የገዳ ስርዓት አንዱ ማሳያ እንግዲህ የሚሆነው የኢሬቻ ጉዳይ ላይ የሚያተኩሩ እንደመሆኑ በተለይም አንድ የኢሬቻ ፌስቲቫል ሊሳተፍ የሚመጣ ሰው ወደ መልካ ከመወረዶ በፊት ከሰው ከተፈጥሮ ጋ ጭምር እርቅን መፈጸም እንዳለበት ይነሳል ማለት ነው። ለዚህም በማሳያ ነሳ ያደሱ እንግዲህ አንድ ሰው ወደ መልካ ከመወረዶ በፊት በተለይም ደግሞ በአካባቢው ዛፍን ቆርጦ ከሆነ ይህን ዛፍ መተካት አለበት። የዱር አራዊትን ገሎ ከሆነ ደግሞ ለዚህ ካሳ ማውጣት አለበት። ለዚህ ማሳያ የሚሆነው በአርሲ አካባቢ የሲንቅሌ ፓርክ ላሉ የዱር አራዊቶች የሚያደርገው ጥበቃ ነው። የአንድ የጎሳ ወይም ደግሞ የአንድ ማህበረሰብ ጎሳ አካል አድርጎ ለዱር አራዊቶች የሚያደርገው ጥበቃ በተለይም ለቆርኬ ስፔሲፊካሊ ለቆርኬ የሚያደርገው ጥበቃ ለዚህ ማሳያ ተደርጎ የሚነሳ ነው። ለተፈጥሮ ያለውንም ስናነሳ እንግዲህ በተለይም ኢሬቻን ለማክበር በተለይ ወደ መልካም የሚመጣ ሰው እርጥብ ሳር ይይዛል። ይህም ኦሮሞ ከተፈጥሮ ጋር ወይም ደግሞ የኦሮሞ ማህበረሰብ ከተፈጥሮ ጋር ያለውን ትስስር የሚያመላክት ነው። ከዛ ባለፈ ደግሞ እንደ ሀገር የተጀመሩ ደግሞ የአረንጓዴ አሻራ መርሃ ግብር አለ። የምግብ ለዋላ አይነትን ለማረጋገጥ የተጀመሩ ኢኒሽቲቮች ወይም ደግሞ ተነሳሽነቶችንም እንዲሁ የተሳካ ለማድረግ ትልቅ አበርክቶ ነው የሚኖረው የአረንጓዴ አሻራ። በተለይም ደግሞ የኦሮሞ ህዝብ ወደ ቀደመ ሴቱ ወደ ገዳ ስርዓት እንዲመለስ፣ ለተፈጥሮ ጥበቃ እንዲያደርግ፣ በአካባቢው የአየር ንብረት ለውጥ ተጽዕኖችን ከላከሉ የሚችሉ ተግባራትን እንዲያከናውን የምግብ ሉዓላዊነትን በራሱ እንዲያስጠብቅ በማድረግ ለኢትዮጵያ ማንሰራራት በተጠቀሱት ዘርፎች ላይ ትልቅ አበርክቶ ያለው መሆኑን እነዚህ ምሁሩ አንስተዋል ማለት ነው በጥናት ጽሁፍ ውጤታቸው ላይ። የምንችል እንግዲህ ለአሁኑ በእኔ በኩል ያለው መረጃ ይህንን ይመስላል። አመሰግናለሁ። ባልደረባችን መራውል ከድር ለመረጃ አመሰግናለሁ። መልካም ቀን ይሆንልን።